ጠቅላይ ሚኒስትር ዐቢይ አሕመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዚዳንት ጥቆማ እንዲሰጡ ጥሪ አቀረቡ። በደንብ ቁጥር 533 ህዝባር 2015 አንቀጽ 3 ሁለት መሰረት የትግራይ ጊዜያዊ አስተዳደር ፕሬዚዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል ኢንፎ አት ፒኤምኦ ጂኦቪ ኢቲ መስጠት እንደሚችሉም ተገልጿል። በፌዴራሉ ህገ መንግስት አንቀጽ 62 9 እና አዋጅ ቁጥር 359 ዝባር 1995 የፌዴራሉ መንግስት በክልሎች ጣልቃ መግባት በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533 ዝባር 2015 መሰረት የትግራይ ጊዜያዊ አስተዳደር ለሁለት ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359 ዝባር 995 አንቀጽ 15 3 መሰረት ጊዜያዊ አስተዳደሩ የሚቆየው ለሁለት ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላል ይላል። ከላይ በተጠቀሱት ህጎችና በፕሪቶሪያው ስምምነት የተቋቋመው ይሄው የትግራይ ጊዜያዊ አስተዳደር ስራውን በሁለት ዓመታት ጊዜ ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ደግሞ ለምርጫ ምቹ ሁኔታዎችን መፍጠርም ነው። ይህ ተግባር ካልተጠናቀቀ ተግባራት ውስጥ አንዱ ሲሆን፣ የህግ ማሻሻያዎችን በማድረግ የጊዜያዊ መንግስት የስልጣን ጊዜን ለአንድ ዓመት ጊዜ የማራዘም አስፈላጊ ሆኖ ተገኝቷል ይላል። የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁናቴ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን የስልጣን ዘመን በማራዘም ላይ ሲሆን ከዚሁ ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዚዳንት መሾም አስፈላጊ ሆኖም ተገኝቷል። ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስም በጊዜያዊ አስተዳደር ፕሬዚዳንት ተሳትፎ እንዲኖረው አስፈላጊ በመሆኑም የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ተብለው እምነት የተጣለባቸው እጩዎችን ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት ኢሜል ኢንፎ አት ፒኤምኦ ዶት ጂኦቪ ላይ መላክ እንደሚቻል ተገልጿል።